የዝሆኑን ምዕራፍ ሸምድደ ነው ይሆናል እንዲሁም ነቢያችን ሙሐመድ ሰለላሁ አለይህ ወሰለም የተወለዱበት ዓመት ስንጠየቅ ሁላችንም የዝሆኑ ዓመት በማለት እንመልስ ይሆናል። ግን የዝሆኑ ባለቤቶችን ታሪክ ላናውቅ እንችላለን። በደቡብ አረቢያ ጫፍ ላይ የምትገኘው የመን ከነቢያችን ሰለላሁ አለይህ ወሰለም በፊት በሀበሾች ትገዛ ነበር። ሀበሾች የመንን ወረው የሁሜይዲያንን ስርወ መንግስት በማስወገድ መግዛት ጀመሩ። ከሀበሾች ንጉሥ በኩል የተሾመው የየመን ገዢ አብረሃ ይባል ነበር። አብረሃ ጨካኝና ግርጭርጭ ባህሪ ያለው ሰው ነበር። እንደዚሁም መልኩ ጥቁር፣ ጸጉሩ ቁጥርጥር ያለና አካሉ ግዙፍ፣ ትልቅ ራስ ያለውም ሰው ነበር። በአንደኛው ከንፈሩ ላይ የተለየ ምልክት ስለነበረው አብረሃ ተል አሽረም ብለው ሰዎች ሰየሙት። አብረሃ በጊዜው እንደነበሩት የሀበሻ ሰዎች ሁሉ የክርስትና ሃይማኖትን ተከታይ ነበር። ወጋ ጥባቂና ሃይማኖተኛም ስለነበር ከእሱ ሃይማኖት ውጪ የሆነን ነገር ሁሉ ይጠላ ነበር። የየመን ነዋሪዎች በአረብነታቸው ከፍተኛ ቦታ ይሰጡ የነበረ ሲሆን ከዕባም በአረብ ምድር ስለሚገኝ ትልቅ ክብር ይሰጡት ነበር። ስለሆነም በየጊዜው ካዕባን ለመጎብኘት ትልቅ ጉጉት ነበራቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገና አልተወለዱም ነበር። አብረሃ የየመን ሰዎች ለካዕባ ትልቅ ትኩረትና ክብር ሲሰጡ ሲመለከት ይህ አረቦች የሚያከብሩትና በየዓመቱ የሚጎበኙት ቤት የት ነው ያለው ሲል ጠየቀ። ይህ ቤት ነቢዩ ኢብራሂምና ልጃቸው ኢስማኤል ዐለይሂ ሰላም የሰሩት ሲሆን ብዙም የተለየ ህንፃዊ ጥበብ የሌለውና መጠኑም አነስ ያለ እንደሆነ ነገሩት። በዚህ ጊዜ አብርሃ ውስጡ በተንኮል ተሞልቶ የየመንን ሰዎች ወደዚህ አነስተኛ ቤት በያመቱ ከሚጎርፉ ለምን ከሱ የተሻለና የተዋበ ጥሩ ህንፃ ሰርቼ የላቸው እሱን እንዲጎበኙና ለእኔ ታማኞች እንዲሆኑ አላደርግም ብሎ አሰበ። ከዚያም አብርሃ ቁለይስ የሚባል ግዙፍ ቤተ መቅደስ ሰናዓ ከተማ ላይ ገነባ። አረቦች ካዕባና ጎብኝታቸውን ትተው ይህም ቤተ መቅደስ እንዲጎበኙትም አዘዘ። አብርሃ የሠራው ቤተ መቅደስ በልዩ የሕንፃ ጥበብ የተሠራ ቢሆንም አረቦች ግን ይህም ቤተ መቅደስ ዘወር ብሎ ሳያዩ በየዓመቱ ወደ ካዕባ መሄዳቸውን ቀጠሉ። በየዓመቱ ለካዕባ ስጦታ እርድና ሌላንም ገንዘብ ይወስዱ ነበር አረቦች የሠራውን ቤተ መቅደስ ስላልተቀበሉ እብረሃ በመቆጣቱ የአረብ ቤት ያለውን ካዕባን ለማፍረስ ዝቶ ለጥቃቱ ትልቅ ዝግጅት ማድረግ ጀመረ። ይህንንም ሐሳቡን ካዕባን ለማጥቃት ግዙፍ ሰራዊት አዘጋጀቼ መንቀሳቀስ ነው ይህ ለኛ ትልቅ ጥቅም ያስገኝልናል ሲልም ለወቅቱ የሀበሻ ንጉሥ አጼ ካሌብ አሳወቀ። ካዕባን ከፈረስም በኋላ አረቦች ሁሉ ሰንዓ የሚገኘውን ቤተ መቅደሳችንን እንዲጎበኙ ማድረግ እንችላለን በማለትም ካሌብን አሳመነው። አብረሃ በብዙ ሺዎች የሚቆጠረውን ጦሩን በቂ ስንቅና ትጥቅ አስታጥቆ ካዕባን ለማፍረስ በማሰብ ከየመን ሰንዓ ወደ መካ ተንቀሳቀሰ። አብረሃ ከየመን ተጉዞ መካ ደረሰ። ጦሩንም ግዙፍ ዝሆን ይመራው ነበር። ይህን ግዙፍ ዝሆን ትልቅ ኮርቻ ጭነው በተለያዩ ጌጣጌጦች ያሸበረቁትና ከአባን የሚንደው ይህ ዝሆን ነው ብለውም ወሰኑ። አብረሃ ከአባ እንደደረሰ ዝሆኑን በመደብደብና በመርፌ በመጠቅጠቅ ተቆጥቶ እንዲበረግግና ከአባን እንዲያፈርስ በማድረግ አረቦችን ለማስፈራራት አቅዶ ነበር። አብረሃ ተራራዎችን ሲወጣና ሸለቆዎችን ሲወርድ የጦሩ እግር ተከትሎ አቧራው ይነሳ ነበር። በየቦታው ያሉ የአረብ ጎሳዎች ይህንን ሲያዩ በፍርሃት ተዋጡ። አንዳንድ አብረሃ በሚያልፍበት መንገድ ላይ የነበሩ የአረብ ጎሳዎች ቅዱስ ቤታቸውን ካዕባን ለማፍረስ መንቀሳቀሱ ስላስቆጣቸው ከአብረሃ ጦር ጋር የተወሰነ ግጭት ቢያደርጉም የአብረሃ ጦር ጠንካራ ስለነበር ሊቋቋሙት አልቻሉም። አብረሃ ጥንታዊ ቤተ ከዓባን ለማፍረስ ጉዞውን ቀጠለ። አብርሃ ወደ መካ እየቀረበ ሲሄድ በዙሪያዋ ያሉትን ጎሳዎች ግመልና ፍየል አርቢዎች ማጥቃትና ገንዘባቸውን መዝረፍ ጀመረ። በዚህን ጊዜ የመልእክተኛው ሰለላሁ ዓለይህ ወሰለም ጎሳ የሆኑት ቁረይሾች ከአንዳንድ ሌሎች ጎሳዎች ጋር ሆነው አብርሃን ለመዋጋት ተዘጋጁ። ነገር ግን ጦሩ ከባድ መሆኑን ሲያውቁ ሊረቱት እንደማይችሉ በመረዳታቸው ሐሳባቸውን ቀየሩ። አብረሃ ከዘረፈው ገንዘብ መካከል የነቢያችን ሙሐመድ ሰለ ላሁ ዓለይህ ወሰለም አያት የነበሩት የአብዱል ሙጣሊብ ሁለት መቶ ግመሎች ይገኙበት ነበር። አብረሃ ግመል ጠባቂዎችን አባሮ ግመላቸውን መውሰዱን ሲሰሙ አብዱል ሙጣሊብ በሁኔታው በጣም ተበሳጩ። አብረሃ ከአማካሪዎቹ መካከል አንድ ሰው ወደ መካ በመላክ የመካን ገዥና ሼህ ፈልገህ ወደዚህ የመጣሁት እናንተን ለመዋጋት አይደለም። ዓላማ የካዕባን ማፍረስ ብቻ ነው። ይህን ካልከለከላችሁኝ አልጎዳችሁም፣ ብለህ ንገራቸው በማለት መልእክት አስላከ። በተጨማሪም የመካ መሪ ጦርነት የማይፈልግ ከሆነ ወደ እኔ ይምጣ አለው። መልእክተኛው መካ ገብቶ በመንገዶቿ እየተዘዋወረ የመካ መሪ ሼህ ማን እንደሆነ ሲያጠያይቅ ሰዎች አብዱል ሙጣሊብን አመለከቱት። ከዚያም ሰውየው ወደ አብዱል ሙጣሊብ ቤት ሄዶ የአብርሃን መልእክት ነገራቸው። አብዱል ሙጣሊብም ወላሂ እኛ እሱን መዋጋት አንፈልግም፣ ይህን የመሰለ ግዙፍ ጦር መዋጋትን አቅሙ የለንም። ይህ የተከበረው የአላህ ቤት ነው፣ የወዳጅ ኢብራሂም አለይሂ ሰላም ቤት አሉት። መልእክተኛው ወደ አብርሃ አብረውት እንዲሄዱ ሄዱ አብዱል ሙጣሊብን ጠየቀ። አብዱል ሙጣሊብም ከልጆቻቸው የተወሰኑትን አስከትለው ከሰውየው ጋር ወደ አብርሃ ተጓዙ። አብርሃ ስለ አብዱል ሙጣሊብ ማንነት በሰላዮቹ አማካኝነት አውቆ ነበር። አብዱል ሙጣሊብ የቁረይሽ ኩሳ መሪ፣ ዋና ባለአባትና በርካታ ገንዘብ ያላቸው ሰው መሆናቸውን ያውቃል። አብዱልሙጣሊብ አብርሃ ዘንድ ገቡ። አብርሃ ሲያያቸው መልካቸው ቆንጆ ስብእናቸውም ግርማ ሞገስ የተላበሱ ሆነው አገኛቸው። አብርሃም አብዱልሙጠሊብ ከእርሱ ምን እንደሚፈልጉ ጠየቃቸው። እርሳቸውም የኔ ጉዳይ ወታደሮችህ የወሰዷቸውን ሁለት መቶ ግመሎች እንድትመልሱልኝ ነው አሉት። በዚህን ጊዜ አብርሃ አብዱልሙጠሊብን እየተመለከተ እኔ መጀመሪያ ሳየህ ተደንቄብህ ነበር አሁን ግን የአንተና የቅድማያቶች ሃይማኖት የሆነውን ቤት ለማፍረስ እየመጣሁ ስለ ግመል ስትጠይቀኝ ለአንተ ያለኝን ክብር አጥቻለሁ አላቸው። አብዱል ሙጣሊብ የአብርሃን ሐሳብ ከሰሞ በኋላ በተረጋጋ መንፈስ ቀስ ብለው እኔ የግመሎቼ ጌታ ነኝ ቤቱ የሚከላከልለት የራሱ ጌታ አለው በማለት መለሱለት። በመጨረሻም አብርሃ የአብዱል ሙጣሊብን ግመሎች መለሰላቸው። ከዚያም አብዱል ሙጣሊብ ወደ ቁረሾች ተመልሰው ዳሩን ነድዋ በመባል የሚታወቀው የቁረሾች መሰባሰቢያ ምክር ቤት ውስጥ ስብሰባቸው ስለ አብርሃ ጉዳይ ካዕባን ማፍረስ እንደሚፈልግ ነገሯቸው። በተጨማሪም ቁረሾች አብርሃን የመዋጋት አቅም ስለሌላቸው መካን ለቀው ወደ አካባቢው ተራሮች እንዲሄዱም አዘዟቸው። አብዱል ሙጣሊብ ስብሰባውን እንደ ጨረሱ ቁረሾች መካከል አንዳንድ ሰዎች አስከትለው ካዕባ በር ላይ በመቆም አላህን ከአብርሃ እንደሚጠብቃቸው ዱዓ ማድረግ ጀመሩ። ካዕባ ከመጀመሪያው ጀምሮ አላህ የጠበቀውና እስከ ቅያማ ቀንም ድረስ አላህ ስለሚጠብቀው ማንም ሰው ይህን ቤት ሊጎዳ አይችልም። አብዱልሙጣሊብ አብርሃ አሁን ካዘጋጀው ጦር አስር እጥፍ አስከትሎ ቢመጣ እንኳን ካዕባን ምንም ማድረግ እንደማይችል በእርግጠኝነት ያምኑ ነበር። አዎ የአረብ ሙሽሪኮች ወደ አላህ ያቀርቡናል ያሏቸውን ጣዖታት ከአላህ ጋር ቢያመልኳቸውም እንኳን በአላህ ኃይልና ችሎታ ያምኑ ነበር። ትዕቢተኛው አብርሃ ግን ግዙፍ ሰራዊቱን በማየት ከዕባን እንደ ሌሎች ጣዖቶች ሰዎች የሚያመልኩት ጣዖት አድርጎ በመቁጠር ሊያፈርሰው እንደሚችል አስቦ ነበር። አብዱል ሙጣሊብ ቤቱ የሚጠብቀው ጌታ አለው ብሎ ሲነግሩት በካዕባ ዙሪያ የሚዋጋ ወታደርም ይሁን መሳሪያ ስላላየ በዕድሜ ገፋ ሽማግሌ የሚናገረው ተጨባጭነት የሌለው ቃል ነው ብሎ በማሰብ በንግግራቸው አሾፈባቸው። የማያየው የአላህ ጭፍራ ከበላዩ መጥቶ በቀላሉ እንደሚያወድመው ግን በጭራሽ ትዘላለውም። አብረሃ ነገሩ ስላልገባው በአብዱል ሙጣሊብ ንግግር ሊገሰጽ አልጫለም ነበር። አብረሃ የተከበረውን የአላህን ካዕባ ለማጥቃት ዝግጅቱን አጠናቀቀ። ካዕባን አፈራርሶ የመንሰና ሰናዐ የገነባውን ቁለይስ የተሰኘውን ቤተመንግሥት በአረብ ደሴት ውስጥ የሚጎበኝ ብቸኛ ቅዱስ ቤት ለማድረግ አስቦ ካዕባን ለመናድም እንቅስቃሴውን አደረገ። ጦሩን በሚገባ ካሰለፈ በኋላ መሪዎቹ ካዕባን በዝሆን ኃይል እንዲያጠቁ ትዕዛዙን አስተላለፈ። ዝሆኑን በመደብደብ ተቆጥቶ ካዕባን እንዲያፈርስ አደረገው። ወታደሮቹ በተከታታይ ዝሆኑን ቢደበድቡም ዝሆኑ ግን ከቦታው ሳይንቀሳቀስ እንደ ተራራ ቀጥ ብሎ ቆመባቸው። እዚህ ላይ የሚገርመው ነገር ይህ ዝሆን ወታደሮቹ በካዕባ ተቃራኒ አቅጣጫ ሲነዱት በጣም እየፈጠነ ይሮጣል፣ ወደ ካዕባ ሲያዞሩት ግን ስንዝር ያክልም አይራመድም ነበር። በድንገት በአጭር ጊዜ ውስጥ የተወሰኑ ወፎች ሰማይ ላይ ታዩ። እነዚህ ወፎች በማንቁራቸው ትናንሽ ፍሬዎችን ተሸክመው ነበር የመጡት። በመቀጠል እነዚህ ወፎች የያዟቸውን ትናንሽ ፍሬዎች አብርሃ ወታደሮች ላይ እየወረወሩት ጀመር። እነዚህ ትናንሽ ፍሬዎች የዚህ ሰመን ተዋጊ አውሮፕላኖች እንደሚጥሉት አውዳሚ ቦምብ ነበሩ። ማንኛውንም ዝሆን ይሁን የአብርሃም ወታደር ላይ ሲወድቁ ወዲያውኑ ይገድሉታል። የአብርሃ ወታደሮች አንድ በአንድ አለቁ። ሴራውን መና ቀረ። የወታደሮቹ አካል ተበጣጥሶ እዚያም እዚህም ተበታተነ። በዚህም ጊዜ አብርሃ በጣም ስለፈራ ከጦር ሜዳው ለመሸሽ ሙከራውን አደረገ። ነገር ግን እነዚያ ትናንሽ ወፎች እሱንም አልተውትም ነበር። በያዟቸውም አውዳሚ ፍሬዎች አፈር አደረጉት። የሰበሰበው ግዙፍ የዝሆን ጦር አላህ ቁጣ ሊያስጥለው አልቻለም ነበር። አብዱል ሙጣሊብ ለቤቱ የሚጠብቀው ጌታ አለው ሲሉ የተናገሩት ንግግርም እውን ሆነ። ውድ የቻናል የቤተሰቦች የዛሬው ታሪክ ይሄን ይመስል ነበር። በታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ። በቀጣይ በአዲስ ታሪክ እስከምገኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።